በአጭር ጊዜ ተመስርቶ እጅግ አስገራሚ እድገት ካስመዘገቡና ገና ብዙ የመልማት ተስፋ ከተጣለባቸው ከተሞች ውስጥ አንዷ ወራቤ ናት። የወራቤ ከተማ በማዕከላዊ ኢትዮጵያ ክልል ካሉ ከተሞች ትልቁ የኢንዱስትሪ መንደር የሚገኝባት ማዕከል ሆና የምትገኝ ከተማ ናት። ከአዲስ አበባ በቅርብ ርቀት የምትገኝና ለማዕከላዊ ገበያ አመቺ በመሆኗ ብዙ ባለሀብቶች ምርጫቸው የሚያደርጓት ለስራ ምቹ የሆነች ተመራጭ ከተማ ነች። በከተማው እጅግ ውብ የሆነ የስልጤ ሙዚየም የሚገኝ ሲሆን ሙዚየሙም እጅግ በአማረ ዲዛይነ የተሰራ በውብ ገጽታው የሚማርክና የስልጤ ብሔረሰብ መገለጫ የሆኑ ቁሳቁሶች በውስጡ የያዘ ሲሆን ይህም አንዱ የቱሪዝም መስህብ ሆኖ ይገለጻል። በከተማው የዘፎ ፏፏቴ፣ ታሪካዊ አልከሶ መስጅድ፣ በሀገር አቀፍ የውጭ ምንዛሪ ማስገኘት የቻለ የሮዝመሪ ምርትን በስፋት በማምረት ትታወቃለች። የወራቤ ከተማ አምስት የመግቢያ በር ያላት፣ በርካታ የንግድ እንቅስቃሴ የሚካሄድባት፣ የበርካታ ኢንዱስትሪ እና ፋብሪካ ማዕከል ናት። አንድነት ኃይል ነው በሚል ብሂል የስልጤ ብሔረሰብ በጋራ ገንብቶ ለአገልግሎት ያበቃው ኢትዮጵያ በአገልግሎት አሰጣጥራቱ አንደኛ ተብሎ የተሸለመበት የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መገኛ ወራቤ ናት። በሀገር አቀፍ ተወዳዳሪ የሆኑ ዜጎች መፍለቂያ ሀይራንዚያ አዳሪ ትምህርት ቤት የሚገኝባት፣ በማዕከላዊ ኢትዮጵያ ክልል የወራቤ የግብርና ምርምር ማዕከል መገኛ፣ በእቅድና ስርዓት የምትመራበት በማስተር ፕላን የተገነባች ለነዋሪዎቿ ምቹ የሆነች ውብ ከተማ ናት ወራቤ።